ሰላም ሰላም፣ ውዴ ናፊደር ቲዩብ ቤተሰቦቼ እንደምናላችሁ ልኝ። ገና ቪዲዮ እንደለቀኩኝ፣ ናፍዳር እንኳን ደህና መጣሽ፣ እንወድሻለን፣ በርቼ የምትሉ የምታበረታቱኝ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ወደ ናፍዳር በሰላም መጣችሁ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ዛሬም እንደሰማችሁት ነው፣ በጣም ቆንጆ የሆነ ሀሳብ ይዤላችሁ መጥቻለሁ። አሁን ሴት ልጅ ስትወድ እንዲህ ነው የምትሆነው። እኛ ሴቶች ፍቅር ሲይዘን ስንወድ የምንሆነውን ነገር ነው የምነግራችሁ። ሚስጥር ነው ግን፣ የኛ የሴቶች ሚስጥራ። አብራችን ቆዩ። አንድ አስር ነገሮችን አነሳላችኋለሁ። የመጀመሪያው ሴት ልጅ ስትወድ ስታፈቅር ግልጽ ናት። ምንም የምትደብቀው ነገር የላትም። ሁሉን ነገር ትነግረሃለች፣ ሁሉን ነገር ታወራሃለች። ስለ ስለሷ የማታውቀው ነገር እንዲኖር አትፈልግም። በቃ አንተ ጋር ስትሆን ይመቻታል፣ ደስ ይላታል። ለዛም ሁሉን ነገር ትነግረሃለች፣ ብዙ ነገር ትነግረሃለች። ስለ ትላንቷ ብዙ ነገር ታወራሃለች። አሁን ላይ ህይወቷ ውስጥ እየሆኑ ስላሉት ነገሮች እያንዳንዱን ነገር ትነግረሃለች። ስለዚህ ሴት ልጅ ለወደደችው ላፈቀረችው ወንድ። ግልጽ ናት የሚለው የመጀመሪያው ነው። ሴት ልጅ ስትወድ እንዲህ ነው የምትሆነው፣ በግልጽ ሁሉን ነገር ታወራሃለች፣ ትነግርሃለች ማለት ነው። ሁለተኛ ኢንቨስት ታደርጋለች። አዎ ሴት ልጅ ፍቅር ሲይዛት ስትወድ ጊዜዋን፣ ገንዘቧን፣ ጉልበቷን ምን ልበላች ሁሉ ነገሯን ነው ኢንቨስት የምታደርገው ሪሌሽንሽፑ ላይ። በቃ ሁሉ ነገሯን ነው የምትሰጠው ጊዜዋን። በቃ የማይመቻትም ቢሆን አጣባ ከቤተሰብም ተደብቃ ምን ብላም ሁሉ ልትመጣ ትችላለች። ትክክል ነው ትክክል አይደለም ውስጥ ባንገባም በቃ ሴት ልጅ ስትወድ በቃ ጊዜዋን ሁሉ ነገሯን ነው የምትሰጠው። ስለዚህ የወደደች ያፈቀረች ሴት ሌላኛው የምታደርገው ሌላኛው የምትሆነው ነገር ኢንቨስት ማድረግ ነው። አንተ ላይ ኢንቨስት ታደርጋለች። በቃ ሁሉ ነገሯን ትሰጥሃለች። ምንም ስስት ብሎ ነገር የለም። ጊዜ ካላት ጊዜዋን፣ ገንዘብ ካላት ገንዘቧን፣ ለአንተ ማድረግ ያለባት ነገር ሁሉ ታደርጋለች። እንዴና ሴት ልጅ ስትወድ፣ ሶስተኛ ታማክረሃለች። አሁን የወደደች ያፈቀረች ሴት በእሷ ህይወት ውስጥ እየሆነ ያለውን ነገር፣ ትልልቅ ውሳኔዎችም ሊሆኑ ይችላሉ ታማክረሃለች። ትልቅ ቦታ እንደሰጠች እንድታወቅ እንድታይም ስለምትፈልግ ያንተን ሀሳብ ያንተን ነገር በህይወቷ ውስጥ ማስገባትና ማካተት ስለምትፈልግ ምክር ትጠይቀሃለች። እንዲህ ይህንን የምትነግረኝ እኔ ማነኝ ምናምን ልትል ትችላለህ። አንዳንድ ጊዜ ስለወደደች፣ ስላፈቀረች ትልልቅ የሚባሉ ነገሮችን ሁሉ ከአንተ ሀሳብ ጠይቃ፣ ከአንተ ምክር ጠይቃ ትተገብራለች። ስትወድ፣ ስታፈቅር ሴት ልጅ እንዲህ ናት። አራተኛ ላይ ደርሰናል። ፍጹም ታደርግሃለች። አዎ ሴት ልጅ ስትወድ፣ ስታፈቅር የወደደችው ያፈቀረችው ወንድ በቃ ፍጹም ነው ፐርፌክት ነው። በቃ ምንም ነገር አይሳሳትም። በቃ አንዳንድ ጊዜ በጓደኞች መሀል ሴቶች ላይ በቃ እንደዚህ አይነት ነገር በጣም ያጋጥማል። የወደደች ያፈቀረች ሴት ስህተት የምትሰራ አይመስላትም። የምትናገረው ነገር ሁሉ በቃ ልክ እንደሆነ ነው የምታስበው። አንተን በቃ እንደ ፍጹም እንደሆነ ነገር ነው የምትስል ማለት ነው። ይሄ ሁሉ ፍቅር ውስጥ ስትሆን ነው የምትለውን ነገር ትቀበላለች፣ የምትለውን ነገር ታደርጋለች። በተለይም ይሄ መጀመሪያ አካባቢ ላይ ያለው ይሄ ሆት የሆነው ኢሞሽናል የምትሆንበት ጊዜ ላይ እንዲህ ነው የምትሆነው። በቃ አንተ ያልካው ነገር፣ አንተ የምታስበው ነገር፣ አንተ የምታይበት እይታ ትክክል እንደሆነ ታስባለች፣ ታምናለች። አንተ ለእሷ ፍጹም የሆን ሰው ነህ ማለት ነው። እንደዛ ነው የምታስበው ሴት ልጅ ስትወድ፣ ስታፈቅር። አምስተኛ ጓደኞቿ ያውቁኋል። አው ሴት ልጅ ፍቅር ሲይዛት ለጓደኞቿ ስላንተ በደንብ አድርጋ ትነግራቸዋለች፣ ታወራቸዋለች። ያልካትን፣ የተባባላችሁትን ዴቴል ሊሆን ይችላል። እንደዚሁም ደግሞ በቃ ስላንተ ብዙ ነገሮችን ትነግራቸዋለች፣ ያውቃሉ። አንዳንድ ጊዜ ልታስተዋውቅም ትችላለች። በአካል ልታስተዋውቀ ትችላለች። እንዳያላችሁበት ደረጃ በስልክም ሊያውቁ ይችላሉ። በመልክ እንደዚህ። ብቻ አትጠራጠር በደንብ አድርገው ያውቁሃል ጓደኞቿ። ስለዚህ ይህንን እንግዲህ በተለያዩ መንገዶች ልታውቅ ትችላለህ። አንድ ላይ የሆነ የጓደኛ ሰርክል ካላችሁ ስራ ቦታ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ የምትገናኙበት ቦታ ላይ እንግዲህ ጓደኞቿ እንደሚያውቁ የምታውቅባቸው አጋጣሚዎች ሊኖሩ ይችላሉ። ስለዚህ በዚህ በዚህ መንገድ ጓደኞቿ እንደሚያውቁ ጓደኞቿ ስለ አንተ እንደሚሰሙ አፕዴት እንደምታደርጋቸው ካንተ ጋር ባላት ነገር ለነሱም እንደምታወራ ማወቅ ትችላለ ማለት ነው። ይህንን ካደረገች እንግዲህ ወዳ አፍቅራ ነው። ሴት ልጅ ስትወድ ስታፈቅር እንዲህ ነው የምታደርገው። ለጓደኞቿ ስለአንተ ትናገራለች፣ ታወራለች። ስድስተኛ ትደርስልሃለች ደስታም ገጥሞ ሊሆን ይችላል ሐዘንም ላይ ልትሆን ትችላለ ብቻ በሕይወት የሆነ የገጠመ ነገር ቢኖር ቀድማ ትገኝልሃለች፣ ትደርስልሃለች። ከአንተ ጋር መሆን ያንን ጊዜ አብሮ ማሳለፍ በጣም ትፈልጋለች። የወደደች ያፈቀረች ሴት እንዲህ ናት። አንተ ላገኘኸው ደስታ ላገኘኸው ስኬት ከጎን ሆና ማክበር ማጣጣም፣ ከደስታ አብሮ መደሰት ትፈልጋለች። ሀዘንን ቢሆን የገጠመ ደግሞ ከዛ ደባሪ ስሜት እንድትወጣ የተሻለ ጥሩ ሙድ ላይ እንድትሆን የምትችለውን ሁሉ ታደርጋለች። ይህንን ከወደደች ካፈቀረች ሴት ውጪ የሚያደርግ የለም። በጣም ቀላል ነገሮች አይደሉም እነዚህ ነገሮች ሰውን የምናውቅባቸው የምንመዝንባቸው የምንፈትንባቸው ጊዜያት ናቸው፣ ደስታችንም ሐዘናችንም። በደስታችን ጊዜ እገሌማ ይገኛል እገሌማ ይኖራል እርግጠኛ ነኝ የምንላቸው ሰዎች ያላገኘንበት ጊዜ አለ። ሐዘንም ችግርም ሲኖር ደግሞ እርግጠኛ ነኝ እገሌን አገኘዋለሁ ያለበት ጊዜ ላይ የሚያጣናቸው፣ በዛው ተቃራኒ ደግሞ ያላሰብናቸው ግን የደረሱልን ሰዎች ደግሞ አሉ። ስለዚህ በዚህ ሰዓት ላይ የወደደች ያፈቀረች ሴት ከጎን ሆና ደስታንም ከሆነ ደስታን ለማክበር የበለጠ ደስ እንዲልን ለማድረግ ትሞክራለች። ችግርም ሐዘንም ከሆነ ደግሞ ከዛ ስሜት እንድትወጣ ትሞክራለች፣ ትጥራለች፣ ትደርስልሃለች። ሰባተኛ ትፈራለች፣ ወይም ደግሞ ታፍራለች። የወደደች ያፈቀረች ሴት አንዳንድ ጊዜ መውደዷ ማፍቀሯ እንዳይታወቅባት ትፈልግና ወደኋላ ልትል ትችላለች፣ ልትፈራ ትችላለች። አንዳንድ ነገሮችን ስታወራ ወይ ስታይህ ምናምን እንዳትይዛት በንግግሯ ውስጥ ላንተ ያለህን ነገር ላንተ ያላትን ፍቅር እንዳታውቅባት በሚል ልትፈራ ትችላለች። እንዲህ ብል እንዲህ ይገባው ይሁን ያውቅብኝ ይሁን በሚል ፍርሃት ልታነብባት፣ ፍርሃት ልታይባት ትችላለህ። እንዲሁም አንዳንድ ጊዜ ደግሞ ልታፍር ትችላለች አይን ላይን ስትገጣጠሙ በደንብ ትኩር ብላ ስታየ ስትይዛት እንደሰረቀ ሰው እንግዲህ ልታፍር ትችላለች ማለት ነው ስለዚህ እነዚህ ስሜቶች የፍቅር የመውደድ ስሜቶች ናቸው አንዳንድ ጊዜ ደግሞ ከዚህ በተቃራኒ በጣም አክቲቭ ትሆናለች እንድታያት ትፈልጋለች ሰዎች ብዙ ሰዎች ባሉበት በቃ አንተ እንድታያት የሆነ ነገር ልትናገር ትችላለች አንተ እንድታያት የሆነ ነገር ልታደርግ ትችላለች ልትመላለስ ትችላለች በቃ እንደዚህ አይነት ትኩረት እንድታደርግባት የሚያደርጉ ነገሮችንም ልታደርግ ትችላለች አንዳንዴ ደግሞ ልታፍር ልትፈራ ትችላለች። ስምንተኛ ትጠይቀሃለች። አዎ ስለ አንተ የማታውቀው ነገር እንዳይኖር ትፈልጋለች። ስለዚህ ሁሉን ነገር ትጠይቀለች። ስለ ውሎ ትጠይቀለች። ስላሳለፍከው ሕይወት ትጠይቀለች። ስለ ስሜት ትጠይቀለች። ከፍቶሃል ደብሮሃል እያለች እያነበበች ፊትህንም ትጠይቀሃለች ብቻ ስለ አንተ በቃ ብዙ ነገሮችን ለማወቅ ስለምትፈልግ ትጠይቅሃለች እና ደግሞ ከጠየቀች በኋላ ሳትጠይቅህም እንዲሁ ስትናገር የነገርካትን አንዳንድ ነገሮች አትረሳም። ይህ ስሞል ዲቴልስ የምንላቸኋለው ጥቃቅን የሆኑ ነገሮች ምናልባት ማንተ በወሬያችሁ መሃል እንደዚህ ወዳለው ምናምን ብልሃት ሊሆን ይችላል ያንን ወዳለው ያልካትን ነገር ከሆነ ጊዜ በኋላ ወይ አምጥታለሁ ወይ አስታውሳ የሆነ ነገር አድርጋለሁ ልታገኛት ትችላለች። ስሞል ዲቴልስ የሚባሉ ነገሮችን ታስታውሳለች። የወደደች ያፈቀረች ሴት እንዲህ ናት። ሴት ልጅ ካልወደደች አይደለም እና እንደዚህ ጥቃቅን ነገሮችን ይቅርና ትልልቅ ነገሮችንም ነግርሃት አታስታውስም። ስለዚህ የወደደች ያፈቀረች ሴት ብቻ ናት ጥቃቅን ነገሮችን ስላንተ የተናገርካቸውን ያልካቸውን ያየችብህን ነገሮች የምታስታውሰው ማለት ነው። ዘጠነኛ ካንተ ጋር መታየት ያስደስታታል አው ካንተ ጋር መሆን ካንተ ጋር ሆና ሰዎች ሲያዩት ከአንተ ጋር የሆኑ ቦታዎች መሄድ በጣም ያስደስታታል ስትወድ ስታፈቅር እንዲህ ናት ሴት ልጅ እኛ ሴቶች እንወዳለን እንደዚህ አብሮነቱን ከምንወደው ሰው ጋር ሲሆን ሌሎች ሰዎች ሲያዩን ሌሎች ሰዎች ሲመለከቱን እንፈልገዋለን ይሄን አቴንሽንም ስለምንፈልግ ትኩረት እንዲደረግብንም ስለምንፈልግ ካንተ ጋር መሆን ያስደስታታል እና ደግሞ ካንተ ጋር ሆና መታየቱን ሌሎች ሲያዩት ደስ ይላታል ማለት ነው። ስለዚህ ከአንተ ጋር ለመሆን ትጥራለች፣ ትሞክራለች። በቻለች ሁሉ ነገሮችን አመቻችታ ምክንያት፣ ሰበብ እየፈጠረች አንተ ጎን፣ አንተ አጠገብ ለመሆን ትጥራለች፣ ትሞክራለች። በመጨረሻም ትደግፋለች፣ ታበረታታለች። አሁን የወደደች ያፈቀረች ሴት የአንተ ስኬት ማየት ትናፍቃለች ትፈልጋለች። የምትፈልገው ነገር እንዲሆንልህ እንዲሳካልህ ደስ እንዲልህ ለማድረግ ትጥራለች በቻለችው ሁሉ ማለት ነው። ከመጠየቅ ጀምሮ፣ ሀሳብ ከመስጠት ጀምሮ፣ ከማስታወስ ጀምሮ ብቻ በቻለችው ሁሉ አንተ ተሳክቶልህ አንተ ሆኖልህ አንተ ጥሩ ነገር ላይ ደርሰን ለማየት በጣም ትፈልጋለች። ለዛ ታበረታታለች ከጎን ሆና ትደግፋለች። ስለዚህ የወደደች ያፈቀረች ሴት እነዚህን ሁሉ ነገሮች ታደርጋለች። እነዚህን ካደረገች እንደዚህ ከሆነችልህ ምንም ጥርጥር የለውም ወዳ አፍቅራ ነው ማለት ነው። የኛ ሴቶች ደግሞ ስንወድ ስናፈቅር እንዲህ ነው እንግዲህ። ስለዚህ የዛሬው ቪዲዮ ይህንን ይመስል ነበር። የእኛን የሴቶች ሚስጥር ዝርግፍ አድርጌ ነገርኳችሁ። አንድ አስር ነገሮችን ጠቆም አደረግኳችሁ። በጣም እንደሚጠቅማችሁ እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮውን ተመልክታችሁ ተመችቷችሁ ናፊዳር ቴንኪው ቴንኪው እያላችሁ ላይክ ሳታደርጉ ልትወጡ ነበር አይደል እሺ በቃ አሁን ላይክ አድርጉት ኮመንት ላይ የተሰማችሁን ደስ ያላችሁን ሀሳባችሁን ጻፉልኝ በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ በማድረግ ተቀላቀሉ በቀጣይ ሌላ ቆንጆ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን መጫን አትርሱ ሁላችሁንም ወዳችኋለሁ ቻው